ኢትዮጵያ ጥንታዊት የዲፕሎማሲ ታሪክ ካላቸው ሀገራት አንዷ ነች። በዘመናት ውስጥ ያለፈው የዲፕሎማሲ ሂደቷም ኢትዮጵያ በውጭ ዓለም ገናናውና እንድትታይና ሉዓላዊነቷ ተከብሮ አንድነቷ ተጠብቆ እንዲቀይ ያስቻሉ ስራዎች ተከናውኗል። በየዘመናቱ የነበሯት የኢትዮጵያ መሪዎችም የሀገሪቱን ከውጭ ዓለም ጋር የሰመረ ግንኙነት እንዲኖራትና አልፎ ተርፎም ተሰሚ ተጽዕኖ ፈጣሪ ሀገር እንድትሆን ዘርፈ ብዙ የባለ ብዙ ወገን ግንኙነቶችን ሲመሰርቱ ቆይተዋል። በባለፉት የለውጥ ዓመታትም ይህንን ማስቀጠል ተችሏል። ዲጂታል ወይም ሻርፕ ዲፕሎማሲ የሚባለው ነው። ሻርፕ ዲፕሎማሲ ብሎታል። ዲጂታል ዲፕሎማሲ፣ ይህንን ደግሞ ታውቀዋል። እንግዲህ ዋናው የጠቅላይ ሚኒስትራችን ትልቁ ፎከስ ነው። ትልቁ ፎከስ ነው። ከስር ጀምሮ የገነቡ የመጡበት ጉዳይ ነው እና የዚህ የአርቲፊሻል ኢንተሊጀንስም ሆነ የዲጂታል ዲፕሎማሲ ስራ ስራዎች እየተካሄዱ ናቸው። ኢንፍራስትራክቸሩ በጣም እየተዘረጋ ነው። በጣም ትልቅ ጠባብ በጠባብ ቦታ ላይ ትልቅ ጉልበት እየተገነባ የመጣበት ነው። በሁለትዮሽና በባለብዙ ወገን ዘርፎች የሚመደበው የዲፕሎማሲው ግንኙነት የሀገሪቱን ትስስር ወደ ላቀ ደረጃ ማሸጋገር ዋነኛ ተልዕኮ ነው። ባለንበት ዘመን ደግሞ የተለያዩ የቴክኖሎጂ ውጤቶች መስፋፋታቸውን ተከትሎ የሀገራት ብሎም የህዝብ ለህዝብ ግንኙነት ምህዳር ሰፍቶ በዲጂታል ዲፕሎማሲ ላይ ደርሷል። ዲጂታል ዲፕሎማሲ ትልቅ ትርጉም ያላቸው የዲፕሎማሲና የውጭ ግንኙነት ሥራዎች ሲከናወንበት ቀይቷል። የዓለም የዲፕሎማሲ ጉዞ እየተቀያየረ በሚገኝበት በዚህ ወቅት ኢትዮጵያም የዲጂታል ዲፕሎማሲ ላይ የጀመረችውን ስራ አጠናክራ መቀጠል ይኖርባታል። ዲጂታል ዲፕሎማሲውም ኢኮኖሚውም ብዙ ውይይቶች የሚጠይቅ ነገር ነው። የሚወጣው አምስት አመት ብዙ ለውጥ አለ ለዛ ዝግጅት ያስፈለገ ወጣቱ ዝግጁ መሆን አለበት ማለት ነው። በፍጥነት ተለዋዋጭ በሆነው የዓለም የዲፕሎማሲ ጉዞ ውስጥ ኢትዮጵያም ይህንን አካሄድ እየተከተለችና ና የሚደርስባትን ጫና እየቀለበሰች መሄድ እንዳለባት ምሁራን ያምናሉ። ዘላቂ የሆነ ግንኙነትን ለማጠናከር ትውልድ ላይ መስራት ደግሞ ፋይዳዊ ጎላ ነው። ረሻን አሜሪካን፣ እስራኤል ት እነዚህ ሜይንሊ ዲፔንድ የሚያደርጉት በዲጂታል ዲፕሎማሲ እና በኢንቴሊጀንስ ስራዎች ላይ ነው። ስለዚህ ይሄ ለኛ በጣም ወሳኝ ነው። በአሁኑ ወቅት በየትምህርት ቤቱ በየዩኒቨርሲቲው እነዚህን ነገሮች እየጠናከር ወደ ታች ስናወርድ ለሀገር ግንባታ ዲጂታል ዲፕሎማሲ፣ ሻርፕ ዲፕሎማሲ የሚባለው በጣም ጥሩ ሁኔታ እየተሄደ ነው ብዬ ነው። ዲጂታል ዲፕሎማሲ የጠላትን እቅድ ከማክሸፍ ባለፈ ከወዳጅ ሀገራት ጋር ወዳጅነትን ለማጠናከር ይበልጥ እያገዘ ነው። ኢትዮጵያም ከዚህ ተቋዳሽ የግድ ነውና ብቻችንን መኖር ስለማንችል መወያየቱ፣ መመካከሩ፣ ስርዓት ማበጀቱ በሀገር ደረጃም በዓለም አቀፍ ደረጃም የግድ የሚያስፈልግበት ጊዜ ደርሰናል። ዲጂታል ዲፕሎማሲን ጨምሮ ኢትዮጵያ የተከተለች የምትገኘው የዲፕሎማሲ ስራ በተለይ በለውጡ ዓመታት ብሔራዊ ጥቅም ባስጠበቀ መልኩ ከመከናወን አንጻር ፍሬያማ ውጤት የታየበት እንደነበር የሚያነሱት ምሁራኑ ይህም ቀጣይነት ሊኖረው ይገባል ባይ ናቸው። በጣም እየተሰራበት ነው ያለው። በጣም ከመጣም በላይ እየተሰራበት ነው ያለው። እንደዛ ባይሆን ኖሮ ከእንደዚህ አይነት ጠላት ከበባና ብዛት አንጻር ህልውና ራሱ አጠራጣሪ ይሆናል እኮ። በጣም እየተሰራበት ነው። ኢኮኖሚውንም ፖለቲካውንም አሁን ከምታስበው በጣም የወረደ የዘቀጠ ደረጃ በአንድ ጊዜ ወደ ላይ ያንረዋል ብዬ ነው የማስበው። ሲያገር እየተሻገረች ነው። ብዙዎቻችን የተማርነውም ያልተማርነውም በማንገምት ደረጃ እያደገች ነው፣ እየተሻገረች ነው። በአሁኑ ወቅት የሚተገበረው ዓለም አቀፍ የጂኦፖለቲካ እንቅስቃሴ በበይነ መረብ መሠረት ያደረገና በዲጂታል ቴክኖሎጂ የተደገፈ መሆኑ እውን ነው።